አንተ ለምን ነው ምትለምናት? ቆይ ለምን ነው ምትለምናት? ቆይ የሆነ ችግር እንዳለበት እሺ ላይ ነው ነው እንደዛ ነው። ምንም ግዳጅ የለም። በማን አስገደደ? አልፈኝ ታሪ ባታር እያስረዳሁሽ እንኳን ለምን አይገባሽም? አይ የሚል ነው ፈልገው ማለት እኔ እኔ ነገር ማውራት የምንችልበት ብዙ ታይሞች ነበሩ። ያን የት ነበር ካንተ እንዴ? ሁልጊዜ እኮ እያወራ በዚህ ረስ ነው ሁሌ የምናወራው አ መሻ እናወራ ቀርተን እናውቃለን። በቀደም የሆነ ስልክ ፋይል የሆነ ነገር ብለሽ ይዘሽ መጣሽ። ትክክለኛ ሆነ መረጃ ይዘሽ መጣሽ

መሄድ ካለብሽም አውረትን ምትሄጅ በስነስርዓት አውሪኝ። እንዲህ ይህ መፍትሄ ይሆናል። ቆይ አንቺ አሸበሽበታል። እመኝኝ ሩታ ሳምንት እንኳን አትቆይም፣ እንደምትመጪ እርግጠኛ ነኝ። እሱንም እንዴት እንደምቆይ እኮ አብረን ያለን በደንብ ቆይቼ እራሴን አረጋግቼ በሰላም ሆንጄ እመጣለሁ መምጣት ካለብኝ

ሰላም ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናል የቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰሞኑ ጠፍቻለሁ። በሆነ ኬዝ ነው ማለት ነው የጠፋሁትኝ። ኢንሻላህ እሱን ደግሞ ግልጽ አደርግላችኋለሁ ማለት ነው። እንዴት ናችሁ እየጠየቃችሁ ነው፣ በውስጥ ምናምን አለዋለሁ። ይህኑ ለቀን ሶስት ቀን የጠፋሁትኝ አልጠፋም ማለት ነው። እንግዲህ በዚች በሩታ ተብዬ ሴትዮ መጥቻለሁ። ማታ ይሄ አቤል የሚባለው ሰውዬ ግን ምንድን ነው ይሄ አቤል የሚባለው ሰውዬ ማለት ነው፣ በተገኘበት ወደዛ መጥፋት ነው የባሌጌ ማለት ነው። ደግሞ እሷ እሱን ነው የምጠራው፣ እሱን ነው ምንድን ነው የእሱ ልጅ ነው እንዲያረገሽ፣ ቆይ አንቺ፣ እሱ ነው እንደሚሸጉሯት ይቺ ባሌጌ ዘልዛላ ሴትዮ ማለት ነው። እሺ ሰው እናት አባቱ ቤት ለመሄድ ማለት ነው ሻንጣ አዘጋጅቶ ካሜራማን ጠርቶ አቤልን ጠርቶ ምን አስፈለገ? ኤፍሬም ያለው ትክክል ነው። አቤላ የሚባል ቆሻሻ ባሌጌ ሰውዬ ማለት ነው አድርሱለት ማለት ነው የብሪሽ ሰርታ ውሽማ ወይንም ደግሞ ያረገዘችው የእሷ ነው ማለት ነው። አብርሽ ቤት ስለማይውል ማለት ነው። ሰላም ጤና ይስጥልኝ ውዶቼ። እሱ ነው መሰለኝ እየመጣ የሚሸጉራት ማለት ነው። እንዴ ቆይ አንድ ሰው እናት አባቷ ቤት ነው የምትሄደው፣ ትሂድ። አብርሽ አንተነህ ጥፋተኛ፣ የምሬን ነው የምነግርህ፣ አንተነህ ጥፋተኛ። እሄዳለሁ ባለች ቁጥር እሹሩሩ ስለምትላት ስለምትለምናት። ለምኑኝ ነው ገባካረለ? ሄጂ በላት ምን ችግር አለው? እናቷ ቤት ነው። ሄጂ ዱዋ ታድርግልሽ እናትሽ፣ እንደው ቢያት፣ እረፍት ታድርጊ አሁን ዲፕሬሽን ውስጥ ነሽ፣ አይዞ ሺጂ፣ በቃ ችግር የለውም፣ ና ልሸኝሽ ቢላት ሁለተኛ ሊሄድ አትልም ነበር። ገባችሁ አይደለም? ሆም ብላ ማለት ነው። ለባብሳ፣ ተቀባብታ፣ አስባበት ካሜራማን ጠርታ፣ ባሏ በሌለበት አቤላ የሚባለውን ጠርታ። አቤላ ደግሞ ወይኒ ኤፍሬም። አብርሽ እንደ ፍሬም ቆፍጠን ያለ ቢሆን ማለት ነው። ኡርታ፣ ቀጥ ለጥ ነበር የምትለው እንዴ ባለፈ ላይፍ አንቺ ምን አገባሽ አንቺ፣ መተታማ፣ አንቺ ጠንቋይ፣ የጠንቋይ ልጅ ማለት ነው። ምን አገባሽ አንቺ ባለፈ ላይፍ ማለት ነው። አንቺ አይደለሽ እንዴ መጥተሽ ከነጻነት ላይ የቀማሹ? አንቺ አይደለሽ እንዴ መጥተሽ ከፍቅር ላይ የቀማሹ? ገና ሌሎችም አሉ፣ አራት አምስት ሴቶች ገና ይመጣሉ። የቀማሹ ማለት ነው። እንዴ ይሄ ልጅ እኮ እንዴ ስታንገበግቢው። ካላስ ማሰላም ያለውን ነገር ተካፍለን ዞር ማለት ይችላል። ካላስ ምንድን ነው ደግሞ? በሞላ ሴት ማለት ነው። ዲቃላሽ ነው ስትወልጂ ለልጁ ተቆራጭ ያደርጋል። አለቀ፣ ግዴታ የለበትም ካልተስማማችሁም እንኳን አንቺ ማለት ነው። ስንት አርቲስቶችም ተለያይተዋል። ምን ትላለች እቺ? የመጣችበትን ምትረሳ ለማኝ ለማይ ልጅ ማለት ነው። ራስ ሻርል እንዴ ለምነሽ የመጣሽው ለማይ ማለት ነው። እንዴ ሰው ሁሉ እንዳንቺ መተታም ነው እንደሚመስልሽ ሰው ሁሉ እንዳንቺ ጠንቋይ ነው እንደሚመስልሽ ሰው ሁሉ እንዳንቺ የጠንቋይ ልጅ ነው እንደሚመስልሽ እንዳንቺ ነሽ ደብተራ ጋር ሄደሽ ልጁን እነሱን ሁሉ ረስቶ ወዳንቺ እንዲመጣ ከመምጣትም አልፎ ተርፎ ቃሉን እንዲበላ ያረግሹ ቃሉንም አልፎ ተርፎ ሀሳቡን እንዲቀይር ያረግሹ እኳ አንቺ ነሽ አታፍሪም እንዴ አንቺ እኳ አሁን ጸጥ ለጥ ብለሽ እንዲሁ ፈጣሪ ለእኔ ያረገልኝ ያ ሁሉ ሴቶችን አስተውኩ ብለሽ ነበረ ማለት የነበረብሽ የውርደትሽ ውርደት ማለት ነው። ደግሞ ሻንጣ ይዛኛኛ ሂጂ ብትባል እንኳ አትሄድ። ማስመሳያ አንቺን ብሎ ደግሞ ባለ ሻንጣ ማለት ነው። ጎተታ ወልጅ የመጣሉ እናቴ ጋ የትኛው እናትሽ ጋ? አንድ ቀን ሂደሽ እናቴ ዱአ አድርጊልኝ ስትይ አይተናነቅም። አንድ ቀን ሂደሽ እናት አባትሽ ቤት ስታጸጂ አይተናነቅም። አንድ ጊዜ ልክ እንደ ወሎ ፈረስ ተጸዳተሽ ትመጭና አንድ የፈረደበት ነጭ ሶፋ አለ እዛ ላይ ቁጭ ትይና ሄዳለሁ፣ መጣለሁ፣ ሄዳለሁ፣ መጣለሁ። ውሸታም አንቺ ከአንቺ ምን እንማራለን እኛ በጎች ብላለች ሉሉ። እውነቷን ነው፣ በግ ነው የሚከተልሽ እንጂ አንቺን የተማረ ሰው ከአንቺ ምን ምን ምን ምን ይማራል ሰው ከእናንተ? ተጣላን ሄድን መጣን አረገዝን ቤተሰብ የሌለው ሰርግ ተጋባን መጣን። ማን ማን እናንተን የተማረ ኃይል ማን ያያችኋል? ሲጀመር ምን ደህና ነገር ታስተላልፋላችሁ? ሰው ሰው ይረዳል፣ እንደ ማስተራብነት ሰው ሰው ይረዳል። የታመመን ሰው ይረዳል። ቻናሉ ትልቅ ከሆነ ሰብስክራይቡ ትልቅ ከሆነ ኩላሊት ህመምተኞችን ይረዳል፣ ያስተባብራል። እናንተ እስቲ አብርሽ የቀራው የስንት የመዳም ቅመሞችን ስንት የአረብ ሀገርን ሴት እንባ የሚጠርግ አሁን ስቃይ ላይ ነው ያለው፣ ችግር ላይ ነው ያለው። እስቲ እርዱት፣ እስቲ አስተባብሩለት። ስንት ስንት እስቲ አንዴ ብቻ ላይ ቲክቶክ ግቡና አሰባስቡ። ይሄ ሁሉ ፎርወል ተሸክማችሁ ሄድን መጣን ተጣላን። ታዲያ አንቺ እውነት ለመሄድ ብታስቢ ኖሮ ታዲያ ካሜራ ማን ጠርተሽ አቤል ተብዬው ጠርተሽ አቤል ደግሞ በቃ ከሷ ጋር ቄጥ ቄጥ ምንድን ነው አንተ የሙሟን ጣቢ ነው እንዴ በቡና ያጠጣችህ ማለት ነው እንቴ በቃ 24 ሰዓት ከሷ ቄጥ ቄጥ ከሷ ቄጥ ኤፍሬምን አፋፉን ይሏል። ኤፍሬም ምን ይበልታዳል፣ በእኛ መሀል አትግባለችኝ። አልገባም እሄዳለሁ ካለች እሽት ትሂድ። ቤተሰቦቿ ጋር ነው የምትሄደው፣ ምን ችግር አለው? እንደውም እረፍት አርጋ ትምጣ። ከዚህ ዲፕሬሽን ትወጣ ይሆናል አለ። እውነቱን ነው። ሴት ልጅ እናት ጋር ስትሄድ እናት ትመክራለች ትዳር እንዲህ ነው እንደዚህ እንደዚህ ነው ወደፊት ትወልጃለሽ ሁለት ነፍስ ነሽ እንደዚህ አይደረግም ብላ እናቷ መክራ አስተባብራ ያለውን ነገር ከቤተሰቦቿ ጋር እንጆይ አርጋ ትመጣለች ምንድን ነው እሷ ቤተሰቦቿ ጋር ማትሄድበት ምክንያት ቤተሰብ የጠላችበት ምክንያት ምንድን ነው ምንድን ነው እንደዚህ ቤተሰቦቿ ያስጠሏት ማለት ነው ሲቀጥል መሄድ ከፈለገች ምን ካሜራማን አስፈለገ እቴ በቃ ቤተሰቦች ጋር ሊሄድ ነው በቃ ምናምን ብላ አስፈቅዳ ከባሏ ጋር ተነጋግራ ምሄር ነው እንጂ እኛ ምን አገባና፣ እንጂ አንቺ ዶላር መሸቅያ ነን እንደ እኛ እዚህ ጋር መተሽ እኛ የችግር ማሲንቆን ትንምትዩ አንቺ ውሸታም ወራዳ ማለት ነው። እኔ በጣም ነበር በፊት ስታለቅስ የምታሳዝነኝ። ዓይኗን አይታችኋታል እያለቀሰችበት እኮ ሁልጊዜ በርበሬ ነው የሚመስለው ፊክስ ስለምትቀባ ማለት ነው። እስቲ ትንሽ ፊክስ ሞቀቡና ሞከሩት። ደም እንባ ነው የምታለቅሱት ሳታስቡት ማለት ነው። ዘር ማንዘራችሁ ቢሞት ማይመጣላችሁ ኢምባ ነው የሚመጣው ማለት ነው። ሌላው ደግሞ ይቀላል ማለት ነው። አይኖ አይታችኋታል፣ በርበሬ ኮ ነው የምትመስለው፣ አረቄ የጠጣ ሰው ነው የምትመስለው ማለት ነው። ፊክሷን ተቀብታ ካሜራማን አዘጋጅታ አስባበት በሙዚቃ አቀናብራ ነው የምትመጣው። ስለዚህ ውዶች እ የምትሉ ከሩታ ምን ተማራችሁ እስቲ ንገሩ፣ ምን ተማራችሁ? የአዲስ አበባ ልጅ ነኝ፣ ጉራጌ ነኝ ኦሮሞ ናት እሷ ድብን ያለች፣ እንደዚህ ነኝ በቃ። ስንት ያልዋሸችን ነገራል። እሱም ብዬ የማላቀው ሀገር እኮ እሱም ብዬ ነው የመጣሁት እኔ ማናለኝ እዚህ ሀገር፣ እኝኝኝኝኝኝኝ ያለችው ሴትዮ ማለት ነው። እና እና አሁን ምን ተገኘ? ምን ተገኘ? እስቲ ንገርኝ። እንደዋፈር ስሆንልሽ ማለት ነው። ምን ተገኘ? ያ ሁሉ ተረስቶ ዛሬማ እንግሊዘኛ ብቻ ነው የምታወራው። የእኛ ድግሪ የጫነች የእኛ ዲፕሎማ የተማርሽ እኮ እስከ ዘጠነኛ ክፍል ነው ምን እዚህኛ ላይ ሙርት እያለች ማለት ነው እቲ ሰው ጥሩ ምግብ ሰርቶ የምግብ ሙያ ያስተምራል በጥሩ በትልቅ ቻናሉ ምስኪኖችን ይረዳል የሆነ ቻሌንጅ ነገር ይከፍታል የሆነ ሱቅ ነገር ስራ ከፍቶ የሆነ ሱቅ ነገር ይሰራል ወይ ልብስ ቤት ከፍቶ ይሰራል ወይ ሱቅ ነገር የሆነ ነገር ከፍቶ ይሰራል ልክ እንደነ የተንቢ ማለት አሁን የተንቢ የስራ ቪዲዮ ወይ የሆነ የፕሮግራም ቪዲዮ ካልሆነ አትለቅም ቢዚናት በስራ ሰው ታይም የለውም እናንተ ስራዬ በላችሁ። ያን በራሱ ቻናል ይመጣል፣ ያም በራሱ ቻናል ይመጣል። እኛም አለን የመዳን በጎች፣ እኛም በራሳችን ቻናል እንመጣለን። ድድድድድ የአንዱን ወደ አንዱ ያን ወደ ምንድን ነው ቆይ እስቲ ከእናንተኛ ምን እንማር እንዴ? አሁን እናንተ እኔ እኮ አንዳንድ ጊዜ ሴቶች የምሬን ነው ሳትጠናኑ ምን ሳትሉ ቤተሰብ ሳይድራችሁ ቤተሰብ ያልፈቀደው ትዳር መጨረሻው አያምርም። ሲጀመር ለስራ ብላ ነው እሱ ጋር የቀረበችው መጀመሪያ ሜል አተናግራለች እህቷ እናቷ ወጥተው ተናግረዋል መጨረሻ ላይ አፋን አስያዘች ማለት ነው እና እኔ በጣም ነው ያስጠሉኝ በጣም አብርሽ ላይ አትፍረዱበት የምሬት ነው አብርሽም ይወዳታል ባይወዳት ኑሮ የመተት ነገር ታውቃላችሁ አብርሽን እኔ አሁን ለቤተሰቦቹ የሚመክራችሁ ምክር ቢኖር አብርሽን ወደ ጸበሉ ሰዱት ከዛ ወደ ራሱ ይመለስ። ልጁ ደግማበታለች በትክክል መቶ ፐርሰንት ነው መነግራችሁ። ወደ ራሱ ይመለስ ይረጋጋ፣ እሷም ትሄድ ወደዛ ወደ ቤተሰቦቿ ማለት ነው። ከዛ በኋላ ጸበል ላይ ሲገባ የኦርቶዶክሶች ጸበል እንዴት እንዴት አርጋ ወደ ራሷ እንዳረገችው መንፈሱ ይናገራል። የዛኔ ትዋረዳለች፣ እንደው ዘምዘምናለች ትላላችሁ። የምሬ ነው፣ ድግም ታርጋበታለች፣ አብርሽ ላይ ማለት ነው። ልጁ እኮ ይወዳታል። እንዲወዳት አይነ ስውር አርገዋለች። ነፃነት አብረው አደጉ፣ የልጅነቱ የጎረቤት ልጅ ድንግሏን፣ የሰጠችው ያገባኛል ብላ ሴትነቷን፣ ክብሯን፣ ስንት ነገር ያደረገችለትን በመተታዩን ሰውራ ለስራ ብላ መጥታ ወደሱ ይኸው ልጁን እንደዚያ ያቃወሰችው ማለት ነው እና እባካችሁ ቤተሰቦቹ ይህንን ቪዲዮ ድንገት ከደረሳችሁ፣ አብርሽን ወደ ጸበል ውሰዱት ነው ምለው። በቃ እኔ ሌላ ምንም ምለው ነገር የለኝም። በጣም ነው ያሳዘነኝ። ይሄ ልጅ እኮ ፍቅር ባይኖርበት ኑሮ በቃ ይሄን ጭቅጭቅ መረረኝ ያለውን ነገር በቃ አብረን ከተገናኘን ጀምሮ የሰራን ሁን የለን ንካፈል ብሎ ማሰላም አካላስ ህይወትሽን ምሪ በቃ እኔ ካልተማመን መኖር አንችልም ቢላት፣ የትም አባቷ አትሄድም። በዛ ላይ ደግሞ እርጉዝ ናት። የት አባቷ ትሄዳለች? የእሷ እንዲቃላማን ያሳድግላታል። ስለዚህ አብርሽ ቆፍጠን በል ነው ምለው ኮስተር በል። ከኖረች ትኖራለች፣ ካኖረች ከሊ ወሊ ወላሂ ከሊ ወሊ በቃ ልጅህን አሳድግ ነው የምትባለው። አምጥተህ ለእናትህ ስጣት። ከሰጠችክ ማለት ነው እቲ ልጅህን ደግሞ ራሴ ነኝ ማሳድገው ካለች ተቆራጭ ማድረግ ነው ለልጅህ። ሌላ ነገር የለውም እንዴ ምናር ግን አንተ ጋር መጥታ እኮ ነው እሷ ለሜላት ለእናቷ ለወንድሟ ስንት ሰው ባንተ ሰበብ ለራሷ ቻናል ከፍታ እኮ ጥሩ መተዳደሪያ ነው የሆናት፣ ማለት ነው። ትምህርቷን ሁሉ ትታ ተምሬ፣ እኔ የትኛው ዩኒቨርሲቲ፣ የትኛው ደሞዝ ሊከፈለኝ ነው? የተማረ ሀይል ይኸው ቁጭ ብሎ ይለብላ። በዩቱብ ነው የሚሸቅለው ሰው። ምግብ ሞ ያስተዋውቃል፣ ጥሩ ስራ ይሰራል፣ ምስኪኖችን ይረዳል። እሷ ትመጣና ልክ እንደ ወሎ ፈረስ መልኳን ታሳምርና የፈረደበት ሶፋ አለ እዚያ ላይ ቁጭትልና አብርሽ አብርሽ አብርሽ ቪዲዮ በተለቀቀ ቁጥር እሪ። አታቂ ምና ነው ማታቂው? ላይፍ ነው። ፎቶ እኮ ተቀናብሮ። በዛሬ ጊዜ ዘመኑ ቴክኖሎጂ የራቀቀ ነው። የምሬ ነው። እንዴት እንዴት በራቆት አንድ ላይ የተኛ ሰው ያስመስላሉ። በኤዲቲንግ ማለት ነው። በራቆት ኪሲንግ የሚሳሳሙ ያስመስላሉ። በራቆት አንድ ላይ ፎቶ አቀናብሮ፣ ለዚህ ነው በየሚዲያው ፎቶ አትልቀቁ፣ በየቲክቶክ ፎቶ አትልቀቁ። አይ እስልምና እስልምና አይግደለኝ፣ በዚህ አጋጣሚ አትልቀቁ ፎቶ፣ ለመታወቂያ ካልሆነ ያው እኛ አንስልምናችን አንጠቀምበትም እንጂ ፎቶ ለመታወቂያ ለአስገዳጅ ነገር ለአስቸኳይ ነገር ካልሆነ ፎቶ አትጠቀሙ ይላል ማለት ነው። እኛ መጽሐፋችን ማለት ነው ቁርአናችን ማለት ነው። አንገባችሁ አይደለ? ለምን ሰው ለእንደዚህ ተንኮል ስለሚጠቀምበት አላህ የሚመጣውንም የፊቱንም የኋላውንም አስቀድሞ ስለሚያውቅ ማለት ነው። ፎቶ አትጠቀሙ የሚባለው ለዚህ ነው። ስለዚህ ሰው ፎቶዋችሁን ካገኘ በማንኛውም አጋጣሚ ከቲክቶክም ሊሆን ይችላል፣ ከዩቱብም ሊሆን ይችላል። ስክሪንሻት አድርጎ ፎቶዋችሁን ለተንኮል ሰው መጠቀም ይችላል። አላህ ይሱሩ እንጂ ማለት ነው። አሁን ብዙ እህቶች አይታችኋል፣ ጥሩ እይታ እያላቸው ራሱ በቪዲዮ ማይወጡ እህቶች አሉ። ምክንያቱም ማሻ አላህ ሀይልም የኛ ሰው አይተኛም ሰው ለሰው ማለት ነው። እኔን ጤነኛ ነኝ እግዳርለው እጃለኝ እግራለኝ ሞያለኝ ይኸው እስር ስር አድርጎ ቤት ቁጭ አደረጉኝ። ሰርቼ ቤተሰቤን እንዳረዳ ሰርቼ ሀገር እንዳልክ ሰርቼ ተሯሩጬ ዕዳዬን እንዳልከፍል ይኸው እስር ስር አድርጎ ቁጭ አደረጉኝ። ሰው ማለት ይሄ ነው ማለት ነው። ስለዚህ እናንተን ሰው ለተንኮል ከፈለጋችሁ ቀላል ነው። ስለዚህ ኤዲቲንግ አድርጎ በተኛችሁ ቤተኛችሁ አስመስለው ግንኙነት እያደረጋችሁ አስመስለው እንትን ይሉታል። ዛሬ ጊዜ ብዙ አይነት አፕሊኬሽኖች አሉ ብዙ አይነት ማለት ነው። ሀታ ሌላ ይቅርና የምታወሩትን ሁሉ አየር ላይ መጥለፍ ይቻላል። ስለዚህ እባካችሁ፣ እባካችሁ ተጠንቀቁ። እባካችሁ አንድ ሰው ሳውዲ አረቢያ ላይ አይታችሁ ከሆነ ለምንድን ነው የሆነ ወንጀል ሰርቶ እኮ የፈለገ ለምን እናቱ ጉድጓድ አይገባም ይወጣል እንዴት በር ላይ